አሜሪካና ሩሲያም የመጀመሪያውን ጦርነት በፈረንጆቹ ህዳር 11 1918 ማድረጋቸውን ታሪክ ይናገራል። አሜሪካም የሩሲያን ግማሽ ናትም ይባላል። አንድ ነጥብ ስምንት ጊዜም ሩሲያ አሜሪካን በቆዳ ስፋት ትበልጣታለች። ሞስኮና ዋሽንግተን ከሁለተኛው ዓለም ጦርነት ወዲህ ከወዳጅነት ወደ ጠላትነት ባንድ ጀንበር እንደተሸጋገሩም አጥኞች ይናገራሉ። ለዚህም መንስኤው በዓለም የፖለቲካና ኢኮኖሚያዊ መድረክ ላይ የበላይ ለመሆን በሚደረግ እሽቅ ድድም ነው። አንድ በቅርብ ዓመታት የወጣ ጥናት እንደሚያመላክተው አብዛኞቹ የሩሲያ ዜጎች አሜሪካ አጋሮቿ እንደ ቀዳሚ ጠላት እንደሚቆጥሯት ድርሽበታለሁ ይላል። አሜሪካና ሩሲያም ከቅርብ ዓመታት ወዲህ በተለይም በባይደን ዘመን ወደ ላይ የሌለት ፍጥጫ ገብተው እንደነበር የሚታወስ ነው። በዩክሬን ጉዳይ ከአሜሪካና አጋሮቿ ጋር ሰጥ አገባ ውስጥ የነበረችው ሞስኮ አሁን የትራምፕ ወደ ስልጣን መመለስ በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ አመላካች እንደሆነ ይነገርለታል። ባለፈው በሳውዲ አረቢያ ሪያድ ስብሰባ ላይ የሁለቱ ሀገራት ግንኙነታቸውን ለማሻሻል እንደሚሰሩ፣ ጦርነትን በጦር ሳይሆን በሰላም ለመፍታት ፍላጎት እንዳላቸው መምከራቸው አንደኛው መንገድ ሲሆን ሁለተኛው ደግሞ ፕሬዚደንት ዶናልድ ትራምፕ በአሜሪካ የንግድ አጋሮች ላይ ታሪፍ ሲጥሉ ሩሲያ አልተካተተችም። ለዚህ እንደ ምክንያት የቀረበው ዋሽንግተን በሞስኮ ላይ የጣለችው የቀደመ ማዕቀብ የሁለቱን አገራት የንግድ ልውውጥ ስለሚከለክል እንደሆነ ከነጩ ቤተ መንግስት የወጡ መረጃዎች መጠቆማቸው ይታወሳል። አሁን ላይ ለሁለቱ አገራት መቀራረብ የትራምፕ አስተዳደር ጸረ ክሬምሊን አቋሙን ማስተካከሉ እንደሆነ ፖለቲከኞች እየተናገሩ ነው። የአሜሪካና ሩሲያ ከፍተኛ ባለስልጣናት በቱርክ ኢስታንቡል ሊገናኙ መሆኑን ዛሬ የወጡ መረጃዎች አመላክተዋል። አሜሪካ የውጭ ጉዳይ መስሪያ ቤት ይፋ ባደረገው በዚህ መረጃ የሁለቱ ሀያላን ሀገራት ከፍተኛ ዲፕሎማቶች ሁለተኛውን ዙር ስብሰባም የፊታችን ሐሙስ ያካሂዳሉ ተብሎ እንደሚጠበቅ አሳውቋል። በዚህ ጉባኤ ላይ ዩክሬን አጀንዳ እንደማትሆን መስሪያ ቤቱ በመግለጫው አመልክቷል። የሩሲያ ውጭ ጉዳይ መስሪያ ቤትም የሁለቱን ሀገራት ስብሰባ ባለፈው ማክሰኞ ገልጾት ነበር። ሐሙስ የሚደረገው የሁለቱ ሀገራት ዲፕሎማቶች ስብሰባ ከሀገራቱ አልፎ በዓለም ፖለቲካ ላይ ጉልህ ለውጥ ሊያመጣ ይችላል የሚል ግምትም ከወዲሁ አስቀምጧል። ሞስኮና ዋሽንግተን በከፍተኛ ባለስልጣን ባለስልጣናት ደረጃ ዶናልድ ትራምፕ ዳግሞ ለስልጣን ከመጡ ወዲህ ብዙ ጊዜም ተገናኝተዋል። አሁን ላይ በቱርክ ኢስታንቡል የሚደረገው ዳግማዊ ጉባኤ የሁለቱን ሀገራት ግንኙነት በአዲስ መልክ ለመቅረጽ ብሎም የዓለም አቀፍ ስርዓት ለመገንባት መንገድ ሊከፍት ይችላል የሚሉ ተንታኞች በርከት ብለዋል። የፊታችን የሚያዝያ 10 2025 የአሜሪካና ሩሲያ ልኡካን የሚያደርጉት ስብሰባ ከዚህ ቀደም ጀምረውት የነበረውን ግንኙነት ከፍ ለማድረግና በሌሎች ጉዳዮች ላይ በዝርዝር ለመነጋገር እንደሆነ የአሜሪካም የውጭ ጉዳይ መስሪያ ቤት ቃል አቀባይዋ ታሚ ብሩስ የመንግስታቸውን አቋም አንጸባርቀዋል ተጠናቀዋል። የአሜሪካ ባለስልጣናት ስብሰባው በኤምባሲ ጉዳዮች ላይ ትኩረቱን እንደሚያደርግ ነው የገለጹት። በዚህ ስብሰባ ፖለቲካ፣ የደህንነትና ዩክሬን አጀንዳ እንደማይሆኑም ታውቋል። ከዚህ በመቀጠል ኢስታንቡል ላይ የሚደረገው ስብሰባ የመጨረሻው እንደሆነም የሩሲያ ዲፕሎማቶች መናገራቸውን ሚዲያዎች እየዘገቡ ነው። በባራክ ኦባማ አስተዳደር ጊዜ በሩሲያ የሪልስቴት ንግዶች ላይ ድንገተኛ እገዳ መጣሉና የሩሲያ ዲፕሎማቶችን ከአሜሪካ ማስወጣት፣ ሞስኮም ለዚህ ምላሽ መስጠቷ ሁለቱ ሀገራት ሆድና ጀርባ ሆነው እንዲቆዩ አድርጓቸው ነበር። የዚህ የኢስታንቡል ጉባኤ ለሁለቱ የሁለቱ ሀገራት ዜጎች የቪዛ ፍቃድ ለመስጠት በሚቻልበት መንገድ ላይም እንደሚመክር ይጠበቃል። ባለፉት አመታት አሜሪካና ሩሲያ የዲፕሎማሲ ግንኙነታቸውን አቋርጠው ቆይተው ነበር። የዲፕሎማቶችን ባንክ አካውንት መገደብ፣ ንብረቶቻቸው እንዳይዘዋወሩ ማዕቀብ መጣል እንዲሁም በ2022 የተጀመረው የዩክሬን ጦርነት ሞስኮና ዋሽንግተንን በጥርጣሬ እንዲተያዩ አድርጓቸው ሰንበትበት ብሏል። ትራምፕ ለሩሲያ ዩክሬን ጦርነት መባባስ የባይደን ዘመን ፖሊሲዎች እንቅፋት ናቸው በሚል አብዛኞቹን አስወግደው የሁለቱን ሀገራት ግንኙነት ለማደስ ጥረት አድርገዋል። እኔ ብኖር የሩሲያና ዩክሬን ጦርነት አይፈጠርም ነበር ማለታቸውም የሚዘነጋ አይደለም። ከዶናልድ ትራምፕ መምጣት በኋላም የሁለቱ ሀገራት ግንኙነት በከፍተኛ ባለስልጣናት ደረጃ ባለፈው የካቲት 18 በሳውዲ ሪያድ ማድረጋቸውም ይታወሳል። በዚህ በሪያድ ጉባኤም የኤምባሲ ጉዳዮችን ማስተካከልና በዲፕሎማቶች ጥለውት የነበረውን እገዳ በሚነሳበት ጉዳይ ላይ መምከራቸው ይታወሳል። በቱርክ ኢስታንቡል በሚደረገው ንግግር ከሩሲያ በኩል አዲሱ በአሜሪካ የሩሲያ አምባሳደር ሆነው የተሾሙት አሌክሳንደር ዳርቼቭና በአሜሪካ ውጭ ጉዳይ መስሪያ ቤት የአውሮፓና የአሲያ ጉዳዮች ምክትል ሰው ናታል ኮልተር እንደሚመራም ታውቋል። አሜሪካም እስካሁን ለሞስኮ አምባሳደር አልሾመችምም እየተባለ ነው። ዘናሽናል ይዞት በወጣው መረጃ ደግሞ ቱርክ ከሳውዲ በመቀጠል በፈቃደኝነት የሩሲያና ዩክሬን ጦርነትን በድርድር ለመፍታት ፍላጎት እንዳላት አንዱ ማሳያ ተደርጎ ሊወሰድ ይችላል ሲል አስነብቧል። ቀጥሎም በቀጠናው ያለውን ውጥረት ለማርገብ ከሁለቱም ወገን በነፃነት በመገናኘት አሸማጋይ ሚናዋን ቀጥላበታለች እየተባለ ነው። ቱርክ የሩሲያና ዩክሬን ጦርነትን ለመቋጨት ከዚህ በፊት በተናጠል ከዩክሬኑ ፕሬዚደንት ፕሬዚደንት ቮሎዲሚር ዜለንስኪ እና የሩሲያው ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር መገናኘቷ የሚታወስ ሲሆን በዚህ ሳምንት መጨረሻ ላይ በደቡባዊ አንታሊያ በሚደረገው ጉባኤ የሞስኮና ኬቭ ተወካዮች ይገኛሉ ተብሎም ይጠበቃል። ባለፉት ቅርብ ሳምንታት የአሜሪካ ባለስልጣናት በተናጠል ከሩሲያና ዩክሬን ተወካዮች ጋር የሶስት ዓመቱን ጦርነት ለማቆም ብዙ ጊዜ መገናኘታቸው ይታወሳል። እነዚህ ግንኙነቶች መጋቢት መጨረሻ ላይ በጥቁር ባህር ሰላማዊ የመርከቦች እንቅስቃሴ ለማድረግ ሁለቱም ወገኖች ጥቃት እንዳይፈጽሙ ከስምምነት እንዲደርሱ ተደርቷቸዋል ቢባልም የአውሮፓ መሪዎች ሞስኮ ይህንን ስምምነት በድንገት በመቀልበስ ወይንም ፊሊፕ ፍሎፒንግ በማድረግ ጥቃቷ ልትቀጥል ትችላለች ሲሉ ሲተቿት፣ የሩሲያ ባለስልጣናት በበኩላቸው ዩክሬን ይህንን ስምምነት ልትጥሰው ትችላለች ማለታቸው የሚዘነጋ አይደለም።